የዝውውር ጉዳዮችን ነው። ከዚህ ቀጥሎ ደግሞ የምንመለከተው እንግዲህ በጣም ከፍተኛ ትኩረት የወሰዱ የዝውውር ሰበር ዜና አለ። እሺ አዎ፣ ሰበር ዜና አለ አለ ተናገረው ልናገረው እኔ አዎ፣ እሺ፣ ሰበር ዜና እሺ፣ ትልቁ ዜናና አሁን በጣም በሁሉም መገናኛ ብዙሀኖች ላይ እየቀረበ የሚገኘው ው ብሬኪንግ ኒውዝ ብሩኖ ፈርናንዴዝ የአልሂላለን ጥያቄ ውድቅ አድርጓል ተብሏል። ይሄ በጣም ሲጠበቅ የነበረ ነው። እንዲሁም በዚህኛው የዝውውር ጊዜ ላይ መከናወናቸው ከማይቀር ዝውውሮች መካከል ተብሎ የተጠቀሰ ነበረ። ከዚህ በፊት እኛም እንዳነሳ ነው ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ይህንን ውሳኔ እንዲወስን ብሎ እድሉን ሰጥቶት ነበረ። ብሩኖ ፈርናንዴዝ ደግሞ ለእኔ ይጠቅማል፣ ለክለቡ የተሻለ የገቢ ምንጭ ያስገኛል እና በዛ መጠቀም አለብኝ ብሎ የሚያስብ ከሆነ ዩናይትድ ራሱ ይወሰን ብሎ ነበረ። በስተ መጨረሻ ግን ብሩኖ ፈርናንዴዝ ይህንን ጥያቄ ውድቅ ማድረጉን፣ በዋናነት ደግሞ በአውሮፓ እግር ኳስ ላይ እየተጫወተ መቆየት እንደሚፈልግ መናገሩ ተዘግቧል። ስለዚህ ወደ አልሂላል ያደርገዋል ተብሎ ሲጠበቅ የነበረው ጉዞ አብቅቷል። የዩናይትድ ተጫዋች ሆኖ ይቀጥላል ማለት ነው። አይ ኖት ነሰሰር ላይቀጥል ይችላል፣ ግን ወደ ሳዑዲ አሁን እሱ ያለው ነገር ነው። እንግዲህ ሰበር ዜና ተብሎ እንዲወጣ እያደረገው ብሩኖ ፈርናንዴዝ ወደ ሳዑዲ አረቢያ በዚህ የመጫወቻ እድሜ ወደ ሳዑዲ አረቢያ መሄድ አልፈልግም ነው፣ በቃ ዚ ስቴጅ ኦፍ ማ ኬሪየር መሄድ አልፈልግም፣ በቶፕ ሌቭል አሁንም ማገልገል እችላለሁ ብሎ ስለሚያምን ነው የሳዑዲ አረቢያን የአልሂላልን ጥያቄ ውድቅ ያደረገው እንጂ አሁን ለምሳሌ ከስፔን ትልልቅ ክለቦች መካከል አንዱ ቢጠይቀው ሊሄድ ይችላል ማለት ነው። ምክንያቱም ስፔን ላይ ያለው ሊግም ትልቅ ነው፣ እንግሊዝ ላይ ያለው ሊግ ትልቅ ነው። እንደዚህ ነው። ወደ ሳዑዲ ፕሮ ሊግ ለመሄድ በሰላሳ ዓመቴ ነው ትክክለኛ ምክንያት አይደለም። ስለዚህ ነው በትልቅ ደረጃ መጫወት እችላለሁ፣ በቃ በቶፕ ሌቭል በዩሮፒያን ፉትቦል እየተጫወትኩ መቆየት እየተፈልጋለሁ የሚል ማብራሪያ ነው እሱ የሰጠው። እንግዲህ ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ሊያገኝ የሚችለው አንድ መቶ ሚሊዮን ፓውንድ አካባቢ ከዚህ በኋላ አይገኝም ማለት ነው። ምክንያቱም ሌሎች የአውሮፓ ክለቦች ለተጫዋቹ ተመሳሳይ ዋጋ ያቀርባሉ ብዬ ስለማልጠብቅም የሳውዲ ፕሮ ሊግ ላይ ያለው ክለቦች ከገበያው ባህሪ፣ ከገበያው ጠባይ ያልታረቀ ወይም አብሮ የማሄድ ነገርን በማድረግ የሚታወቁ ናቸው። እንግዲህ ማንቸስተር ዩናይትድን በነገራችን ላይ ያው አንበሉን መሸጥ አይፈልግም ነገር ግን ካለው ሁኔታ አንጻር መቶ ሚሊየን ፓውንድ የተባለው ነገር ያጓጓው ካልሆነ በስተቀረ የብሩኖ ፈርናንዴዝን አብሮ መቆየት እንደሚፈልገው ብሎ አሞሪም ሲናገር የነበረው፣ በቃ ጥሩ መሪ ነው፣ ጥሩ ኮንትሪቢዩተር ነው። በዚሁ አስተዋጽኦ ማንቸስተር ዩናይትድን ለማጠናከር በምናደርገው ጥረት ከጎናችን እንዲሆን፣ የቡድኑ አባል እንዲሆን ወይም የማንቸስተር ዩናይትድን ታላቅነት በመመለስ ሂደት ውስጥ አበሮ ተሳታፊ እንዲሆን ነው የምንፈልገው የሚል አስተያየትን ሰጥተዋል። እንግዲህ በሳምንት 250 ሺ ፓውንድ በኦልትራፎርድ የሚከፈለው ብሩኖ ፈርናንዴዝ ወደ አልሂላል ሄዶ ቢሆን ኖሮ እስከ 700 ሺህ ድረስ ያገኝ ነበር። ይህም ትሪፕል ታይምስ ማለት ነው የሚጨምሩለት ሶስት እጥፍ አካባቢ ያሻሽሉለት ነበረ ማለት ነው። ብሩኖ ፈርናንዴዝን እንደው በአጠቃላይ በ2425 የሚጠቅሰው የቁጥር መረጃ በግብድል መፍጠር በፕሪሚየር ሊጉ ዘጠና አንድ የግብድሎችን ፈጥሯል አንደኛ ነው። የፋይናል ሰርድ ፓሶች ሙከራዎቹ ስምንት መቶ ስልሳ አራት ወደ ፋይናል ሰርድ ኳስ ለማቀበል ሙከራ ያደረገ ነው። በዚህም አንደኛ ነው። ስሩ ቦልስ ወይም በተጫዋቾች መሀል ኳስ ለማቀበል የሚደረግ ጥረት ሰላሳ አንድ ነው። አንደኛ ነው። ከፔናልቲ ወይም ከቦክሱ ውጪ ጎል ለማስቆጠር የሚለው ነው። እሱም አምስት ነው፣ አንደኛ ነው። በአጠቃላይ ያሻገራቸው ኳሶችን ደግሞ መቶ ሰማኒያ ስድስት ነው። በዚህ ደግሞ ሶስተኛ ነው። ስለዚህ በፕሪሚየር ሊጉ ላይ በጣም ትልቅ ትልቅ አስተዋጽኦ ያለው ተጫዋች መሆኑን የምንረዳ ይመስለኛል። ብሩኖ ፈርናንዴዝ በአጠቃላይ በማንቸስተር ዩናይትድ ሁለት መቶ ዘጠና ጨዋታዎችን ያደረገ በእነዚህ ውስጥም 98 የጎል አስተዋጽኦዎችን ያደረገ ተጫዋች እንደሆነ ማንሳት ይኖርብናል። 98 ጎሎች አሉት፣ ሰማኒያ ሰባት ደግሞ አሲስቶች አሉት ማለት ነው። 98 ሲደመር ሰማኒያ ሰባት እኩል ይሆናል ብለን በሁለት መቶ ዘጠና ጨዋታዎች ወደ 185 የጎል ኮንትሪቢውሽን ያለው ተጫዋች ነው። መጥፎ ቁጥር አይደለም፣ በጣም ትልቅ ትልቅ የሚባል ቁጥር ነው። የዚህ ተጫዋች እንግዲህ አጠቃላይ የማንቸስተር ዩናይትድ ተጫዋች ሆኖ የሚቀጥል ከሆነ ማንቸስተር ዩናይትድ ይጎዳል አንልም። ነገር ግን ብሩ ማንቸስተር ዩናይትድን እስከ 2027 ድረስ ነው ኮንትራት ያለው ማንቸስተር ዩናይትድ ለተጨማሪ አንድ ዓመት ውሉን የማራዘም ነጻነትም አለው። ስለዚህ በቃ አይሆንም፣ ልጁ ወደ አልሂላል አይሄድም። ስለዚህ ሞስት ላይክሊ ከማንችስተር ዩናይትድ ጋር ይቀጥላል። ግን በቃ በአውሮፓ በቶፕ ሌቭል አውሮፓ ኤውሮፕያን ፉትቦል ላይ መጫወት የምችልበት እድሜ ነው፣ ስለዚህ ወደ ሳዑዲ ፕሮ ሊግ አልሄድም ብሏል። ይህንን ነው እነ ቢቢሲም እነስካይ ስፖርትስም ሰበር ብለው እያወሩት የሚገኙት በዚህ ሰዓት ማለት ነው። እንደውም ቅድም እንዳልኩት ነው በዚህ የዘውውር ጊዜ መሆናቸው ከማይቀር ዘውውሮች መካከል አንደኛው ተብሎ ነበር የሚጠቀሰው። ግን ብሩኖ ፈርናንዴዝ የራሱን ውሳኔ ወስኗል፣ ደግሞ ማንቸስተር ዩናይትድ የራሱን ውሳኔ ይወስን ብሎ ነገሩን ለክለቡ አሳልፎ መስጠቱ ብሩኖ ፈርናንዴዝ ወደ አልሄላል የሚሄደው የሚያደርገውን ጉዞ የበለጠ እንድናም ነው አድርጓል ብለውም ደግሞ አስተያየት የሚሰጡ ሰዎች ነበሩ። ምክንያቱም ማንቸስተር ዩናይትድ ከራሱ አንግ ላይቶ የሚገኘውን ገንዘብ በደንብ አናላይዝ አድርጎ ይወስናል እና በዛ መንገድ ነገሩ ሊዳኝ ይችላል ወይም ሊጠናቀቅ ይችላል የሚል ሀሳብ ስለነበረ ነው። ለማንኛውም ግን በዚህ ሁኔታ ነው እንግዲህ የብሩኖ ፈርናንዴዝ እና የአልሂላል ጉዳይ የተጠናቀቀው ማለት ነው። ይሄ አንድ የሚነሳ ነገር ነው። ግን ሌሎችም ደግሞ የዝውውር ጉዳዮች አሉ የበለጠ ትኩረት እየሳቡ እና እንደዚሁም ደግሞ ክለቦች እየሰሩባቸው የሚገኙ የዝውውር ጉዳዮች አሉ። እነሱንም እንዲሁም እንመለከታለን። እሺ፣ አንደኛው የሊቨርፑል ጉዳይ ነው። የፍሎሪያን ቪትስን ጉዳይ በተመለከተ አሁንም በጣም በተጠናከረ መንገድ እየሰራበት እንደሆነ የሚገልጹ መረጃዎች ወጥተዋል። ግን በባየር ሊቨርኩሰን በኩል ይህንን ተጫዋች ሊቨርፑል እንዲያስፈርመው ያቀረበው ዋጋ በጣም ከፍተኛው ነው ተብሎ አስተያየት እየተሰጠበት አይቻለው። እንደውም ወደ አንድ መቶ ሀያ አምስት ሚሊየን አካባቢ ነው የጠየቀው ተብሎ መረጃዎች ወጥተዋል። በሊቨርፑል በኩል ደግሞ እንግዲህ ወደ መቶ ዘጠኝ ሚሊዮን አካባቢ ሊከፍል ይችላል ተብሎ የግምት ሀሳቦች ናቸው እነዚህም የተሰጡት። ይህም ቢሆን ግን በጣም ብዙ ነው። በፕሪሚየር ሊጉ በሪከርድ ደረጃ እንደምናስታውሰው የሞሰስ ካሴዶ ዝውውር ነው ወደ ቸልሲ ሲመጣ አንድ መቶ አስራ አምስት ሚሊየን ፓውንድ የተከፈለበት ሪከርድ ነው። ግን አሁን በሊቨርኩሰን ዋጋ መሰረት አንድ መቶ ሀያ አምስት ሚሊዮን ፓውንድ የሚከፈል ከሆነ ይከፈላል ተብሎ ማሰብ ትንሽ አስቸጋሪ ቢሆንም በሪከርድ ደረጃ ሊመዘገብ የሚችል ነው። ስለዚህ የሊቨርፑል ፍላጎት እዚህ ልጅ ላይ ብቻ ነው፣ በተደጋጋሚ ነው አሁን ስሙን እየሰማን የምንገኘው። ይህንንም ልጅ ለማስፈረም የሚያደርጉት ጥረት በጣም ከፍተኛ እንደሆነ ይገለጻል። እንደገና ደግሞ ቪርትስም ቢሆን ከሊቨርፑል ኩሰን ጋራ ያሳለፈው ጊዜ በጣም ስኬታማ ነው ተብሎ ሊነገር ይችላል። እንደውም በ2023/24 የውድድር አመት ራሱ ዋንጫ ባነሱበት ጊዜ የእሱ አስተዋጽኦ ከፍተኛ እንደነበረ ሁላችንም የምናስታውሰው ነው። ለማንኛውም ግን ሊቨርፑል የ ፊርሞን ግን ጉዳይ አጠናቋል፣ አስፈርሟል፣ የራሱ ተጫዋች አድርጎታል። ይሄ ደግሞ የትሬንት አሌክሳንደር አርኖልድ ምትክም የሚሆን ተጫዋች ነው ተብሎ የተገለጸ ነው። ይሄንን ዝውውር ደግሞ የሚያጠናቀቅ ከሆነ የበለጠ አርነ ስሎት የሊቨርፑልን በማጠናከር በኩል የተሳካ ጊዜ ይኖራቸዋል። ተብሎ ነው የሚጠበቀው ጥሩ ነገር ምንድ ነው መሰለሽ፣ አንደኛው ሊቨርፑል ኮሚትድ መሆኑን ነው የሚያሳየው። ምክንያቱም የሚያቀርበውን ዋጋ አስበሽው ከሆነ ከመቶ ሚሊየን ፓውንድ በላይ ነው እያቀረበ ያለው። በእርግጥ የባይ ሊቨርኩሰን ቫሉዌሽን ለዚህ ተጫዋች ወደ መቶ ሀያ ሚሊየን ይገባናል ነው ሊቨርፑል መቶ አምስት ሚሊየን አቀረበ ሲባል ይሄ በጣም ትልቅ ገንዘብ ነው። ሀያ ሁለት አመት ነው ልጁ አሁን፣ ከጀርመን ብሔራዊ ቡድን ጋራ ነው ያለው። ስለዚህ ሊቨርፑል ኮሚትድ ሆኖ አርነ ስሎት ይሄንን ተጫዋች እስከፈለጉት ድረስ ይህንን ያህል ገንዘብ ተከፍሎም ቢሆን ወደ አንፊልድ ልጁን የመውሰድ ፍላጎት አላቸው። ዊችዝ በጣም ጥሩ ነገር ነው። ሁለተኛው ለሊቨርፑል በጣም ጥሩ ነገር ፍሎሪያን ዊርትስ ራሱ የሚፈልገው ሊቨርፑል መቀላቀል መሆኑ ነው። አሁን ባየር ሚዩኒክ ጋር መግባት፣ ማንቸስተር ሲቲን መቀላቀል ምናምን አይነት ማመንታት ቢኖረው ኖሮ፣ እስኪ አያለሁ ሚል ቢሆን ኖሮ ለሊቨርፑል ከባድ ሊሆን ይችላል። አሁን ራሱ ተጫዋቹ ሊቨርፑልን መቀላቀል በቃ ትልቁ ግቡ እና ትልቁ ፍላጎቱ እንደሆነ እየተናገረ ነው ያለው። ባየር ሊቨርኩሰን ለተጫዋቹ ያስቀመጠው ዋጋ አለ። ባየር ሊቨርኩሰን ያስቀመጠው ዋጋና ሊቨርፑል ይገባሃል በቃ የሚለው ዋጋ ተቀራራቢ ነው፣ በጣም በጣም ተቀራራቢ ነው። ስለዚህ ይሄ ተቀራራቢ የሆነ ዋጋ ለ የሚያጣላ ወይም የሚያፋርስ ይሆናል ተብሎ አይጠበቅም። ልጁ በብዙ ነገሮች በጣም በጣም በጣም በባለሙያዎች እየተደነቀ ያለ ተጫዋች ነው። ለምሳሌ በድሪብሊን ኳሊቲው ሃይተኖቨርስ በጣም በጣም በጣም ድንቅ የሚባል ቁጥሮች ያሉ ተጫዋች ነው። ስለዚህ እነ እነዚህ ኳሊቲዎች በሊቨርፑል ቤት ውስጥ ለምሳሌ የፍሎሪያን ዊርትስን ከሌሎቹ አታኪ ሚድፊልደሮች ጋር ብናነጻጽረው ይሄ ማለት የአውሮፓ አምስት ትልልቅ የምንላቸው ሊጎች ላይ ከሚጫወቱ ጋር ስናነጻጽረው በጣም ጥሩ የሚባል ቁጥሮች አሉት። ምኖቹ ለምሳሌ የሚያገባው ጎል በዘጠና ደቂቃ ዜሮ ነጥብ 38 ጎል አለው። ይሄ 85 አካባቢ ነው። ሾትስ ሁለት ነጥብ 98 ነው፣ 88 ነው። አሲስቱ 046 ነው። እንግዲህ በዘጠና ደቂቃ ወደ ሶስት ጊዜ የግ ሙከራ ያደርጋል ማለት ነው። የፓስ ኮምፕሊሽንን ብንወስድ ፓሲንግ አኩሬሲ፣ የሎንግ ፓስ ኮምፕሊሽን እያንዳንዱን ነገር ብናውጣው በሀሁለት ዓመቱ እዚህ ደረጃ ላይ የደረሰ ተጫዋች በጣም በጣም በጣም አሪፍ ተብሎ የሚወሰድ ነው። እነዚህ ሁሉ ተመዝነው ነው አንድ መቶ አምስት ሚሊየን ፓውንድ ለልጁ ዝውውር እንክፈልና ልጁን እንውሰድ የሚሉት ሊቨርፑሎች፣ እሱም እነሱን ካልሆነ እያለ ነው። ስለዚህ ይሄ መፈላለግ በምን ምክንያት ይፋረሳል ብለች ታስቢያለች? አይሆንም። ለሊቨርፑል እና ለአርነ ስሎት በጣም በጣም ምርጥ ጊዜ፣ የበለጠ እየመጣ እኔ እንደው መጀመሪያ ላይ ትንሽ ፈርቼ ነበር አርነስሎት ይህንን ጉብዝና ጊዜ ይህንን የሻምፒዮንነት ነገር ይደግሙታል ወይ ምናምን ብዬ ነበር። አሁን ግን ከሚያስፈርሟቸው ተጫዋቾችና ለዝውውር ከሰጡ ትኩረት አንጻር ሳየው ከንጌ ቤተር ብዬ ደግሞ እንደገና አስቤ ያለው ልልሽ ነው። የመጨረሻ እንደ መጠቅለያ እንዲሆን፣ ያው ትናንትና አንድ ብለን ጀመረናል። ከተጫዋቾች ዝውውር ጋር በተያዘ የሚሰሙ የየክለቡን ጉዳዮች ምሽት ላይ አስራ አንድ ሰዓት አስራ ሁለት ሰዓት ላይ ወደ ቤተሰቦቻችን እናቀርባለን። ስለዚህ ሸገር ስፖርት ዊዛ በበግደ የዩቲብ ቻናልን ሰብስክራይብ እያደረጉ የየሰዓቱን አዳዲስ ጉዳዮች መስማት ይችላሉ፣ መከታተል ይችላሉ። በምትደግፏቸው በምትወዷቸው ክለቦች ዙሪያ አዳዲስ የሚባሉ ታማኝ መረጃዎችን ወደ እናንተ ለማድረስ እየሰራና ያለ ነው። እስካሁን ድረስ የተጫዋቾች የዝውውሩ መስኮት ከተከፈተ ጊዜ አንስቶ እንግዲህ ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ፣ ጄሬሚ ፊሪምፖንግ ወደ ሊቨርፑል፣ እንደዚሁም ደግሞ ማቲስ ኩንሃ ወደ ማንቸስተር ዩናይትድ የሚያደርጓቸው ነገሮች ተጠናቀዋል። ደን ዲልስ ናቸው እነዚህ ያበቁ ናቸው አሁን በጥሩ ሁኔታ ደግሞ እድገት እያሳዩ የሚገኙ የተጫዋቾች ዝውውር የብሪያን ኤምቤሞ ወደ ማንቸስተር ዩናይትድ፣ ሊያም ዴላፕ ወደ ቼልሲ፣ እንደዚሁም ደግሞ ራያን አይት ኖሪ ወደ ማንቸስተር ሲቲ፣ ኬለር ብሬንትፎርድን እንዲቀላቀል በጣም ጥሩ ፕሮግረስ ላይ ነው ያለው። ፍሎሪያን ዊርትስ ደግሞ ወደ ሊቨርፑል የሚያደርጓቸው ጉዞዎች አሉ ለጊዜው የተቋረጡ የሚመስሉ ግን ጥሩ ጥሩ ሂደት ላይ ናቸው የሚባሉ ኬቨን ደብሮይኔ ወደ ናፖሊ፣ ብሩኖ ፈርናንዴዝ ወደ አልሂላል የኛው አሁን በተሰማው ሰበር ዜና የተስተካከለ ነው። የጁድ ቤሊንግሃም ወንድም ጆቢ ቤሊንግሃም ደግሞ እንግዲህ ከቦርሻ ዶርትሞንድ ጋር ተይዞ የወንድሙን መንገድ እንዲከተል እየሆነ ነው የሚገኘው። እሱ ሊዩስ ዲያዝ ባርሴሎና ሊቀላቀል ይችላል። ራስመስ ሆይሎን የኢንተር ሚላን ተጫዋች ሊሆን ይችላል። እንግዲህ እነዚህ ጠቅለል ባለ መንገድ ሲነሱ የወቅቱ አዳዲስ የሚባሉ ዜናዎች ቅድም የጠቀስናቸው ነገሮች እንደተጠበቁ ሆነው ማለት ነው። የኤምቤሞ ማንቸስተር ዩናይትድን የመቀላቀል ጉዳይ በእኔ እምነት የማይቀር እየመሰለ መጥቷል። የተወሰኑ ነገሮችን ስለ ተጫዋቹ ለመንገርና ለማንሳት የሚጫወቱበት ቦታ አጥቂ፣ ዜግነት ካሜሩን፣ እድሜ ሀያ አምስት ነው። የዝውውሩ ጉዳይ ያለበት ወቅታዊ ሁኔታ እንግዲህ ማንቸስተር ዩናይትድን መቀላቀል እሱም እንደሚፈልግ ማንቸስተር ዩናይትድም ልጁን እንደሚፈልግ በግልጽ ተነግሯል። ብሬንትፎርድና ማንቸስተር ዩናይትድ መካከል በተጫዋቹ ዝውውር ዙሪያ ድርድር የተጀመረ መሆኑንም መነሳት ያስፈልጋል። ማንቸስተር ዩናይትድ ይህንን ተጫዋች የሚፈልግበት ዋነኛው ምክንያት ደግሞ ከማንቸስተር ዩናይትድ አንደኛው ድክመቱ ጎል ነው፣ አይደለም፣ ጎል ማስቆጠር አለመቻል ነው። ማንቸስተር ዩናይትድ በዘንድሮ የውድድር አመት ለምሳሌ በጣም ጥቂት ጎል ካስቆጠሩ የፕሪሚየር ሊጉ ክለቦች መካከል አንዱ ነው። አራት ክለቦች ናቸው ከማንቸስተር ዩናይትድ ያነሰ ጎል ያገቡት ዘንድሮ። አንደኛው ኤቨርተን ነው። ሶስቱ ደግሞ ከፕሪምየር ሊግ የወረዱት ክለቦች ናቸው። ስለዚህ የጎል ችግር አለ። ጎል ማስቆጠር ላይ ችግር አለ። አራት ክለቦችን ብቻ ነው በብዙ ጎል ማግባት የምትበልጫቸው ማለት ነው፣ ማንቸስተር ዩናይትዶች ይሄ በጣም ትንሽ የሚባል ነው። ኤምቤሞ ደግሞ በብሬንትፎርድ ሲጫወት በአጠቃላይ ባለፉት ሶስት ጊዜያቶች ወደ ሃምሳ ዘጠኝ የሚደርሱ የጎል ኢንቮልቭመንቶች ያሉት ነው። ሩበን አሞሪም ከዚህ ተጫዋች ማንቸስተር ዩናይትድን መቀላቀል በትልቁ ያተርፋሉ ተብሎ ነው የሚጠበቀው። ምክንያቱም ቨርሳታሊቲ አለው ከሚባሉ ተጫዋቾች መካከል አንደኛው ነው በ ቀጥታ የማጥቃት እንቅስቃሴው ላይ በመስመር በኩል የመጫወት እንደዚሁም ደግሞ ፔሱ በጣም ጥሩ ነው። ክሪኤቲቪቲውም በጣም በተሟላ መንገድ ያለው ተጫዋች ነው ተብሏል። በዘንድሮ የውድድር አመት በእንግሊዝ ፕሪሚየር ሊግ ሀያ የፕሪሚየር ሊግ ጎሎችን ያስቆጠረ ተጫዋች ነው ኤምቤሞ። ሀያ ጎል አገባ ካልን እሱን በጎል የሚበልጡት መሐመድ ሳላ፣ አሌክሳንድር አይዛክ ና ኤርሊንግ ብራውስ ሃላንድ ብቻ ናቸው ማለት ነው። በዚህ ምክንያት ነው ማንቸስተር ዩናይትድን እንዲቀላቀል እየተፈለገ የሚገኘው። አርሰናልን በተመለከተ ያደጉ ተጨማሪ የወጡ አዳዲስ የምንላቸው መረጃዎች ብዙ የሉም። ነገር ግን የማርቲን ዙብሜንዲ ጉዳ ጉዳይ ያው ያለቀ ተብሎ ሊወሰድ የሚችል ነው። በነገራችን ላይ ከሻን ሆና ላይ ከምናካትታቸው ወሬዎች መካከል አንደኛው ማርቲን ዙብሜንዲ በአርሰናል ቤት ምን ሊለውጥ ይችላል፣ ወይም የአርሰናል ደጋፊዎች ከማርቲን ዙብሜንዲ ዝውውር ምን መጠበቅ አለባቸው የሚለውን ነገር እናነሳለን። ልጁ አርሰናልን መቀላቀሉ ግን የማይቀር ተብሎ እየተገለጸ የሚገኝ ነው። አዲስ ነገር የቤንጃሚን ሸሽኮ ላይ ምንም ያደገ ነገር የለም። ነገር ግን አርቴታም የአርሰናል ደጋፊዎችም በዚህ የክረምት ተጫዋቾች የዝውውሩ መስኮት ጠንካራ ዝውውር እናደርጋለን ብሎ እሱም ቃል ከገባ በኋላ ቤንጃሚን ሸሽኮ የአርሰናል ተጫዋች የመሆን እድሉ በጣም ሰፊ መሆኑ እየተገለጸ ይገኛል። ቴሪ ዳንኤሎ ኦንሪ ደግሞ የሚለው ምንድን ነው? የአርሰናል አሰልጣ አርቴታ አጥቂ አላስፈረምኩም ብሎ ለውጤት ማጣቱ እንደ ምክንያትና እንደ ሰበብ ማስቀመጥ የለበትም እያለ ምክንያቱም አጥቂ ማስፈረም የሚችልበት ብዙ ጊዜ ነበረው። ያላስፈረመው ወስኖ ነው። ስለዚህ ወስኖ ያደረገውን ነገር የውጤት ማጣት ሰበብ ማድረግ አይጠበቅበትም የሚል ነገር ነው እያነሳ ያለው። ስለዚህ ለአንዴና ለመጨረሻ ጊዜ ይሄ ክረምት የተጫዋቾች የዝውውር መስኮት ከመዘጋቱ በፊት አርሰናል ለአንድ በጣም ያመነበትን በጎል ማስቆጠር ሪከርድ ያለው ጥሩ ሪከርድ ያለውን አጥቂ ወደ ቡድኑ መቀላቀሉ አይቀርም ተብሎ ነው። እንግዲህ እነ ጆርጊኒዮ ደግሞ ይወጣሉ። ቶማስ ፓርቴና አርሰናል አብረው መቀጠላቸው እያጠራጠረ ነው የሚገኘው። ያ በዙቢሜንዲ ሊፈታ ይችላል ምናልባትም አርቴታ በቃ ይሄ መሀሉ ላይ እሱ የሚመኘውና እሱ ይፈልገዋል የሚባለው ሶስት ተጫዋቾች ይኖሩታል ማለት ነው። ሂደቱን በተመለከተላንራይስ ኦዲጋርድ ና ዙቤሜንዲ ያ አርሰናልን አለት ነው የሚያደረገው ተብሎ ነው የሚነገረው። አው ጠንካራ ነው ሆነው ግን ሂደቶቹን በተመለከተ አሁንም አንዳንድ ቅድም በመግቢያችን ላይ አስተያየት ሲሰጥ ስናቀርብ ቶሎ ነገሮች በፍጥነት እየሄዱ ይመስል ነበር አርሰናል ላይ በተለይ አጥቂ ከማስፈረም ጋር በተያያዘ እና አሁን ትንሽ ነገሮች ዘግይተዋል። እንደ ተለመደው አይነት አካሄድ ሊከተል ነው ወይ አርሰናል የሚል ስጋትም ያላቸው ደጋፊዎችን አስተውያለሁ። ግን ገና ነው ጊዜው ገና ደግሞ ለሁለተኛ ጊዜ ደግሞ ይከፈታል እኮ የዝውውር መስኮቱ። ስለዚህ ተጨማሪ የዝውውር ጉዳዮችን በአርሰናል ብቻ ሳይሆን በሌሎች ክለቦችም በአብዛኛው እንሰማለን ብዬ ነው ምገምተው። አይ ምንም ይጧጧፋል እንጂ ነዛ ከሆነ አሁን እኛም በዛ ሰዓት ላይ እስኪ እንላመድ ከአድማጮቻችን ጋር ብለን የእለቱን አሁን እዚህ እስካለን ድረስ እዚህ እንነግራቸዋለን። እዚህ ከወጣም በኋላ ደግሞ እስከ አስራ ሁለት ሰዓት ድረስ በጣም ብዙ አዳዲስ ነገሮች ይሰማሉ። ምንም እንዳያልፋቸው እናደርጋለን። ለዛ ቃል መግባት እንችላለን ብዬ ነው እኔ። እሺ የአርሰናል ደጋፊዎች ይመስለኛል ቶሎ ቶሎ ሁሉም ነገር ልቅልቅ እንዲል ፍላጎት እንዳላቸው ነው ምንረዳው። ለማስታወስ ያህል አርሰናል ደጋፊዎች፣ አንደኛው የማርቲን ዞቤሜንዲ ዝውውር ከዚህ በኋላ የመበላሸት እድል የሌለው ብለው ቢወስዱት የሚሻል ይመስለኛል። በጣም ጠንካራ አርሰናልን የመቀላቀል መቀላቀል እድል አለው። ሁለተኛው ቤንጃሚን ሼሽኮ ወይም ጎኮረሽ አርሰናልን የመቀላቀል እድላቸው በጣም ሰፊ ነው። አርሰናል ክሎዝሊ በእነዚህ ተጫዋቾች ላይ እየሰራ ነው። በተለይ ወደ ቤንጃሚን ሼሽኮ የማዘንበል ምልክት አለ። የኒኮ ዊሊያምስ አርሰናልን የመቀላቀል እድል አልተዘጋም። ምክንያቱም አርሰናል ሌፍት ዊንገር ይፈልጋል። ሊሮይ ሳኔ ደግሞ እዛ ውስጥ አብሮ ከግምት ውስጥ እየገባ የሚገኝ ተጫዋሽ ነው። ሌላ የዴቪድ ራያ ጉብዝና የሚታወቅ ቢሆንም ድንገት ግን እሱ አንድ ነገር የሚሆን ከሆነ ተብሎ ደግሞ ተጠባባቂ ነገር ተይዘዋል። ነው አሁን አለም አቀፋዊ ሚዲያዎች በአብዛኛው ትኩረታቸውን የሳቦ የማንቸስተር ዩናይትድ ጉዳይ ነው። የማንቸስተር ዩናይትድ እንቅስቃሴውም ጥሩ ነው ጥሩ ነው። ለመና አሁን የማቲስ ኩና ነበረ። ከዛ በኋላ ሊያም ዴላፕ ነበረ። ሊያም ዴላፕን ቼልሲ ሲወስድበት ደግሞ ኤምቤሞ ሆነ። ኤምቤሞም ዩናይትድን ዩናይትድም ኤምቤሞን ፈለጉ ምናምን አይነት ነገር ወጥቷል። ከዛ ጎን ለጎን ግን የሊቨርፑልን በጣም ጥሩ ነው። በነገራችን ላይ ሊቨርፑል ለደጋፊዎቹ ጥሪ አቅርቧል። ከጁን አስር ማለት ከዛሬ ሳምንት ጀምሮ እስከ ጁን ቱዌንቲ ድረስ የፕሪሚየር ሊጉን ዋንጫ መታችሁ ማየት ትችላላችሁ ብሏል። አንፊልድ አስቀምጦላችሁ። ስለዚህ እዛ ሄደው መጎብኘት ፍሪ ነው ይቻላል። ሸገር ስፖርት ዊዝ አበበ ግደይ ዩቲዩብ ቻናልን ሰብስክራይብ አድርጉ። 11 12 ሰዓት ላይ አዳዲስ የምንላቸውን ወሳኝ መረጃዎችን ይዘን እናገኛችኋለን። ቀሪ ቀናቸው ውብ ሆኖ ይቀጥል። ኢትዮጵያ ለዘለዓለም ትኖር።